ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም አለው? ፈጣሪ ይመስገን። ዛሬም እንደተለመደው አማረኛ ፈሊጣዊ ንግግር ይዤላችሁ መጥቻለሁ። ከሀ ጀምሬ እስከ አ ድረስ ሰርችላችሁ ነበር በትክክል የምትከታተሉ ሰዎች። ዛሬ ደግሞ ምሰራላችሁ የከፊደል ፈሊጣዊ አነጋገር ነው። እንግዲህ ፈሊጣዊ አነጋገር ማለት ምን ማለት ነው ብለናል። ፈሊጣዊ አነጋገር ማለት የቃሉ ሌላ ወይም ድብቅ ወይም ቅኔያዊ ትርጉም ብለናል። ስለዚህ ይህንን ነው ዛሬ ምሰራላችሁ። ከሀ ጀምሮ ሀለ መሰረሰ ሸቀ እያልኩኝ እስከ አሰርችን ያቆሙኝ። ዛሬ ደግሞ የከ ፊደል ፈሊጣዊ አነጋገሮች ጋር አብረን ቆይታ እናደርጋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ቪዲዮ ላይክ አድርጉ። ሁልጊዜ የምለቃቸው አስተማሪ ቪዲዮዎች ደግሞ እንዲደርሷችሁ የደወል ምልክትን ተጫኑ። በነገራችን ላይ ኮመንት ስጽፏ ላይም ብዙ ጊዜ የምትፈልጉትን ትምህርት ማስተማር እንደምችል ለምሳሌ ሂሳብ፣ አማርኛ፣ እንግሊዘኛ፣ ፊዚክስ፣ ሳይንስ፣ ኬሚስትሪና ባዮሎጂ ሁሉ ማስተማርና ማስጠናት የምችል ምሰራም ሰው ነኝ። ስለዚህ የምትፈልጉትን ነገር መጠየቅ ትችላላችሁ ነው እኔ ለአማርኛ ለእነዚህ ለእንግሊዘኛና ለተመሳሰሉ ነገሮች እኔ ራሴ ያስተምራለሁ። ለኦሮመኛና ለትግርኛ ደግሞ ሰው እየቀጠርኩ ነው። እውነታውን በዚሁ በዚህ እያወቃችሁት እንድትሄዱ ፈልጋለሁኝ። ስለዚህ ዛሬ ቀጥታ ወደዚህ ነው መሄደው፣ ወደ አማርኛ ፈሊጣዊ ንግግር። በነገራችን ላይ ድምፅ ይሰማል አላ የሰራሁትን ድምፅ ይሰማል ስላላችሁኝ አመሰግናለሁ። ዛሬም እንግዲህ እንዲሰማ አድርጌ ለመናገር እሞክራለሁ ማለት ነው። ሳብ እስከ እያደረጋችሁ ደግሞ ስለምታሳድጉኝም በጣም ማመስገን እፈልጋለሁ። ያው ቻናሉ ይሄዳል እያደገ ነው፣ እኔም እበረታለሁኝ። አንድ ቀን ደግሞ ፍሮንት ከችላለሁ፣ ያኔ ሰርፕራይዝ ነው ማደርጋችሁ። ለማንኛውም ወደ ቪዲዮ እንሂድ። የከ የከ ፈሊጣዊ አነጋገር ወይም የከ ፊደል ፈሊጣዊ አነጋገር ነው ዛሬ የምንሰራው። ለምሳሌ ፈሊጣዊ ንግግር ማለት ወይም አነጋገር ማለት ድብቁ ማለት ነው። ለምሳሌ የሆነን ነገር ተነስተን ከእርሳም ብንል ከእርሳም ብንል ምን እያለ ነው? ሆዳም ማለት ነው፣ ወይም በልቶ የማይጠግብ ማለት ነው። ከእርሱ ሰፊ፣ ብዙ ነገር የሚበላ ቢበላ ቢበላ የማይጠግብ የሚለውን ስንናገር ከእርሳም ሆዳም እንላለን። እሺ። ከባድ መሬት ከባድ መሬት ጥቁር አፈር ማለት ነው። ስለዚህ አንድ ሰው ጥቁር አፈርን አይቶ ከባድ መሬት ሊል ይችላል። ወይም ደግሞ ከባድ መሬት ማለት ጥቁር አፈር እንደሆነ ይናገራል ወይም በፈሊጣዊ ንግግሩ ይገልጻል። ከንበል አለ ማለት ሞተ፣ ተደፋ፣ ተከነበለ ማለት ነው። ከንበል አለ ማለት ከንበል አለ ማለት ሞተ ማለት ነው። በልጅነት ከንበላ አለ በልጅነት ሞተ ማለት ነው። ከንበላ አለ ያለ ዕድሜው ከንበላ አለ ስንል ያለ ዕድሜው ሞተ ማለታችን ነው። እሺ ከነበለ ማለት ደግሞ ለምሳሌ የብርጭቆ ውሃ ቢደፋ ተከነበለ ብለን ነው የምናወራው። ግን ጠጣ ማለት ከነበለ ካለ ጠጣ፣ ማን? እሱ ጠጣ ማለት ነው። ጠጣ። ከንፈረስስ ማለት ከንፈረስስ ማለት ነገረኛ በቃ ሁል ጊዜ ነገር የሚፈልግ መናገር የሚፈልግ ማድመጥ ሳይሆን መናገር የሚፈልግ ከንፈረስስ የሆነ ሰው። ተናጋሪን ሰው ስንገልጸው ነገረኛ ብለን ብንገልጸው፣ ስለሚያኮርፍ በጎሜ ከንፈረስስ ብለን ልንገልጸው እንችላለን ማለት ነው። ክቻለ፣ ደነገጠ ወይም ክዋለ ይባላል። አንዳንዴ ሎካሊ ክዋለ ክው አለ ባዶን ቀረ ደነገጠ ማለት ነው። የሆነ ወንጀል ሰርቶ ወይ ደግሞ የሆነ ሰው የሆነ ድርጅት አድርጎ ያ ድርጅት ሲጋለጥ ይደነግጣል። ክች አለ ወይም ክው አለ ደነገጠ ማለት ነው። ደነገጠ። ክርና መርፌ ማለት ክርና መርፌ ማለት ስምም፣ ወይም ሁለት የተስማሙ ነገሮች ክርና መርፌ ናቸው እንላለን። ለምሳሌ ክር አለ መርፌ አለ ክሩ በመርፌው ቀዳዳ ይገባል። ከዛ ልብስ ይሰፋል አይደል? ተስማምተዋል ማለት ነው። ስለዚህ ይሄኛውን ፈሊጣዊ ንግግር ክርና መርፌ ነው ሲባል ስምሙ ናቸው ወይም የተስማሙ ናቸው ማለት ነው። የተስማሙ ናቸው ማለት ነው። ክፉ ውሻ ማለት ተናካሽ። ክፉ ውሻ ነው ካለ ተናካሽ ነው። ብዙ ሰዎች በጣም ክፉ ይሆናሉ። ስለዚህ ተናካሽ ብለን የምንገልጻቸው ከሆነ ክፉ ናቸው እንደማለት ነው። ክፉ ውሻ ስንል ደግሞ ተናካሽ ውሻ ማለት ነው። ተናካሽ ውሻ አንዳንድ ሰው ባህሪ በጣም ክፉ የሆነና ሰዎችን የሚያስቀይም ሊሆን ይችላል። ስለዚህ ተናካሽ ካለ ክፉ ነው ወይም ክፉ ካለ ተናካሽ ነው ማለት። እሺ። ከደን የለሽ ክዳን የለሽ ክዳን የለሽ ክዳን የለሽ ማለት ክዳን የለሽ ማለት ምንም የተከደነ ነገር የለውም ማለት ወሬ የማይቋጥር የሰማውን ሁሉ የሚያወራ ማለት ነው። ክዳን የለሽ ስንል ወሬ የሰማውን ሁሉ የሚያወራ ማለታችን ነው። ክዳን የለሽ የሰማውን ሁሉ የሚያወራ ወይም ደግሞ ወሬኛ ማለት ነው። እሺ፣ እንደዚህ ካልን በኋላ ወደ ቀጣዩ ስንሄድ ኮሶ አፍ ስንል ኮሶ ይሸታል። በነገራችን ላይ ኮሶ በጣም የሚሸት ጠረን አለው። ኮሶ አፍ ስንል የሚሸት አፍ ወይም አፉ የሚሸት ማለት ነው። አፉ የሚሸት ማለት ነው። በነገራችን ላይ የእያንዳንዱ ፊደል ሳቀርብላችሁ ሁሉም ቃላት ሳይሆን ከመጽሐፍ የተመረጡ የእያንዳንዱ ፊደል ለእናንተ ይመጥናሉ ያልኳቸው ነው እንጂ በጣም ብዙ ብዙ አንዱ ፊደል ብቻ ሀያ ሰላሳ ቪዲዮ የሚወጣው ፈሊጣዊ ንግግሮች አሉት። ወይም በዛ ፊደል የሚጀምሩ ፊደላት እንት ቃላት አጠቃላይ ብዙ ቪዲዮ የሚወጣቸው አሉ። እኔ ግን ለእናንተ በትሬኒንግ ወይም ደግሞ በልምምድ በአማርኛ ቋንቋ ልምምድ ውስጥ የሚገጥሟቸውን እየመረጡ እየመረጡ ግን ይዤላቸው መቀረብ ማለት ነው። እሺ ክፉ ቁስል ማለት ክፉ ቁስል ቶሎ የማይድን ወይም ቶሎ የማይደርቅ ቁስል ማለት ነው። ክፉ ቁስል። ካባ ካበ። ሶሪ፣ ካበ ማለት አመሰገነ ማለት ነው። ምስጋና፣ አመሰገነ ማለት ነው አመሰገነ ማለት ነው። ምኑ ፈሪቱ አሁን ካበ ስንል ድንጋይ ካይ ካበ ወይም ቤተ ክርስቲያን ካበ ልንል እንችላለን። ወይም አጥር ካበ ልንል እንችላለን። ግን ዋናው ግን ካበ ስንል አመሰገነ ነው። አመሰገነ። እንግዲህ ካበ ማለት ክብር ሰጠ፣ አመሰገነ ማለት ነው። ከሰለ ስንል የሆነ ነገር እየከሰለ እንደሆነ እንጨት ሊከስል ይችላል። ጠቆረ፣ ጥቁር ሆነ ማለት ነው። ከሰለ ማለት ጥቁር ሆነ ማለት ነው። ጥቁር ሆነ። ኮበለ ኮበለለ ስንል ጠፋ፣ ሸሸ ሸሸ ማለት እንችላለን። ሸሸ፣ ተደበቀ ብዙ ትርጉም አለው። ሸሸ፣ ተደበቀ፣ ኮበለለ፣ ጠፋ። ስለዚህ መኮብለል ማለት መጥፋት፣ መሸሽ፣ መደበቅ፣ ማምለጥ ሁሉ ይሆናል። ስለዚህ እነዚህ በሙሉ ምንድናቸው? ፈሊጣዊ ንግግር ወይም ቅንያዊ ንግግር ወይም ደግሞ ድብቁ ንግግር ማለት ወይም ድብቃዊ ትርጉሙ ማለት የቃሉ ድብቅ ወይም ቅንያዊ ትርጉም ማለት ነው። ከረከመ ስንል ቆረጠ ነው። ከረከመ ስንል ቆረጠ መቆረጡን ነው። ይለካል፣ ይከረክማል፣ ይመለካል፣ ይከረክማል። ስለዚህ ቆረጠ ማለት ነው ከረከመ ስንል። ለምሳሌ ይህንን ነገር ከሁለት ልቆርጠው ይችላለሁ፣ መከርከም ነው ማስተካከል። ከዚ በዚህ በኩልም ልቆርጠው ይችላለሁ፣ መከርከም ነው። በዚህም ልቆርጠው ይችላለሁ እስከሚመጣልኝ ልኬ ድረስ። መከርከም ማለት ይሄ ነው። ስለዚህ ቆረጠ ማለት ነው። ቆረጠ ብቻው ደግሞ ሌላ ትርጉም ወሰነ ስለሚሆን፣ በዚህኛው ግን ከረከመ ማለት ቆረጠ ማለት ነው። ክራር መታ ማለት በክራር ተጫወተ፣ በክራር ተጫወተ ማለት ነው። በክራር ተጫወተ ማለት ነው። ኪስ አውላቂ፣ አውቶብስ ተራ አካባቢ ስንጠብቅ ኪስ አውላቂ እንዳይነጥቅ ይባላል። አይደለም፣ ሌባ ማለት ነው። ኪስ አውላቂ ማለት ሌባ ማለት ነው። በቃ ይሄ ነው እንግዲህ የከመርጭ ይሽላችሁ ይመጣኝ። በሌላ በቀጣዩ ፊደል ደግሞ ይሽላችሁ ይመጣለሁ፣ እንድትጠብቁኝ ያሳሰብኩኝ። ለዛሬ ለነበረን ቆይታ ከልብ አመሰግናለሁ፣ ስለ አዳመጣችሁ፣ ስለ ተከታተላችሁት። በተለይ በተለይ አማርኛ ጀማሪዎች በደንብ እንድትከታተሉት። ሂሳብ ደግሞ የከበዳቸው ልጆች ካሉ በቤት ውስጥ የኔን ቪዲዮ እንዲያዩ ጋብዟቸው። ቻው።